ዲ ላዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች ሩታ ማለት ነው። ከፍቱ ማንነቴ በጣም ከስቼ ምናምን ነው የመጣሁት። እናቴ በዚያ ምክንያት ሁሌ ነበረ የምታለቅሰው። ምን ሆነሻል ምናምን እያለች ትጠይቀኛለች። እና አብሬሽን እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። እናቴንም ታውቁት። ጓደኞችም ከኔ ራቁ በቃ እኔ አልፈልግም። ከማንም ሰው ጋር አሁን ንክክ አልፈልግም። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኖርበት ባካችሁ ተወኝ። ጓደኞቹን ብትሆኑ በቃ ተው ልኑርበት፣ አትንኩኝ ነው የምላችሁ። ሌላ ምንም ምለው ነገር የለኝ። አንቺን አንቺን ይላል የፍቅር ህመሜ ከተጣላው ቆየው ከገዛ ሰላሜ አቅም እንደሌለ ሰላም። ሰላም እንዴት ናችሁ ውድና የተከበራችሁ የዩትዩብ ቤተሰቦች? ደህና ናችሁ አይ እኔ ደህና ነኝ፣ እግዚአብሔር ይመስገን። ምናልባት ከዚህ በፊት አይታችሁኝ አታውቂ ይሆናል። ዛሬ ለመጀመሪያ ጊዜ ወደ እናንተ መጥቻ መጥቻለውኝ እንደዚህ ለብሼ ስታዩኝ ጥቁር ነው የለበስኩትኝ ምንድን ነው ብላችሁ ግራ ልትጋቡ ትችላላችሁ። ለእኔም አሁን ያለውበት ሁኔታ ግራ የሚያጋባ ሁኔታ ውስጥ ስለሆንኩኝ ለእናንተ መናገር ያለብኝ አንድ ነገር ስላለ ወደ እናንተ መጥቻ መጥቻለውኝ ምናልባት ከዚህ በፊት ዩትዩብ ላይ የኔ ፎቶ የኔና ያብርሽ ፎቶ ሲዘዋወር አይታችሁ ይሆናል። በዚያ ምክንያት ብዙ ሰዎች ደውላችሁ በውስጥ መስመር የደወላችሁ የምታወሩኝ ሰዎች ነበራችሁ፣ ቀጥታም የደወላችሁ የምታወሩኝ ሰዎች ነበራችሁ፣ ስለዛ ፎቶ እኔን ለመጠየቅ ማለት ነው። እና ያን ያለውበት ሁኔታ ጥሩ ስላልነበረ ዛሬ ወደ እናንተ ለጠየቃችሁኝ ጥያቄ መልስ ልሰጥ ወደ እናንተ መጥቻለሁኝ። ያለውበት ሁኔታ ጥሩ አይደለም። ብዙ ሰዎች እንደጠየቃችኝ አብርሽ ምንሽ ነው? ዩቲዩብ ላይ ቲክቶክ ላይ ፎቶ የኔ ነው ፎቶ ብዙ ጊዜ ሲዘዋወር ነበር እና አብርሽ ምንሽ ነው? ምንድነው ፎቶ ጉዱ ምንድነው? ንገርኝ እያላችሁ እያወራችኝ የነበራችሁ ሰዎች አላችሁ። ከዚያም አልፎ ደግሞ ካጠገቢያ ያላችሁ እዚያ ያላችሁ ሰዎች እየደወላችሁ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 ውስጤ ሰላም ባይሰጠኝም ታውቃላችሁ፣ ሪሌሽን ውስጥ ያላችሁ ሰዎች ምንም ሰላም አይሰጠኝም። በቃ እውነት ይሄ ነገር እውነት አድርጉት እንዴ! ምክንያቱም እኔ ፈቅጄለት ነው የሄድኩት። ግን ላይ ዩኒቨርሲቲ ውጤት ሲመጣልኝ፣ ግዴታ ዩኒቨርሲቲ መሄድ ነበረብኝ። እኔ ብቻ የመወስነው ነገር አይደለም፣ ቤተሰብ የሚባል ነገር አለ። ውጤት መጥቶልኝ ቀርቼ ከሱ ጋር ቪዲዮ መስራት እችል ነበረ ግን ቤተሰብ የሚባል ነገር አለ፣ ቤተሰቦች የማክበር ስላለብኝ ውጤቴን በጉጉት የሚጠብቁ እናትና አባት ስለነበሩኝ ለእናቴም ስል ዩኒቨርሲቲ ሄጃለሁኝ። ሲሄድ ግን ሩታ ና አብረሽ እንዲሰሩ ነው ፈቅጄላቸው ሄድኩትኝ። አብረን ቁጭ ብለን ሶስታችን በወንበር ዙሪያ አውርተን ምንም ነገር እንደሌለና ና ለዩኒቨርሲቲ ስለወኩኝ ከእሱ ጋር እየከፈላት እንዲሰሩ ነበረ ተነጋግረን ሄድ ነው። ግን እዛ ከሄድኩኝ በኋላ ማየው ነገር ደስ አላለኝም ብዙ ሰዎች ይደውሉልኛል ነፂ ምንድን ነው ይሄ ነገር ካብርሽ ጋር ተለያያችሁ እንዴ ምን ሆናችሁ ነው ይሉኛል እና እኔም አብርሽ ጋር ደውልለታለሁ ምንድን ነው አብርሃም ይሄ ነገር ደስ አላለኝም እንደዚህ እንደዚህ አይነት ቪዲዮ ሰርታል እና ምንድን ነው አረ ነፂ አታስቢ ምንም አይፈጠርም ምናምን ይለኛል ማለት ነው እና በጣም ይሄ ነገር ሲደጋገብብኝ መማር አልቻልኩኝም እዛ በቃ ታመምኩኝ ማለት ነው ትቼ መጣሁ ትምህርቱን አቋርጬ ትቼ ነው የመጣሁት እዚህ እዚህም ከመጣው በኋላ ሰላም አላገኘውኝም። እንደው ዩቲዩብ ላይ የእኔና የሱ ፎቶ የሆነ ሰዓት እየተዘዋወረ ነበር እና በዛ ምክንያት ብዙ ሰዎች እየደወሉ ጭራሽ የዛቻ ነገር አለ ከቤት እንዳልወጣ ምናምን ሆንኩኝ። እኔ እቤት ተቀምጬ ነው ምውለው። በቃ ዩኒቨርሲቲ ትቼ የመጣሁኝ እዚህ ስመጣ ያለው ነገር ባሰ። በቃ ከዛ የባሰ ነበረ ነው ማለት እንደምናገረው ቀላል አይደለም ያኔ ያሳለፍኩት ህይወት በጣም ከባድ ህይወት ነበረ በቃ እዚህ መጣው የሚያውቁኝ ሰዎች የሚያወሩኝ ነገር ትክክል አይደለም ምንድን ነው ነፂ የምናየው ነገር ምንድን ነው ይሉኛል ከዚያም አልፎ ደግሞ ዩቲዩብ ላይ ፎቶዬ ሲዘዋወር ያዩ ሰዎች እንደውም ይመስለኛል አንድ የዱባይ ስልክ ሴት ናት እየደወለች ወደ ዩቲዩብ እንዳትመጪ ስለዚህ ፎቶ መልስ ልሰጪ ልትመጪ ነው። አንቺ ነሽ አውቀሽ እኔ አላቅም። ፋይሌን የኔ ፕራይቬሲ ፋይል ነው። ከየት እንዳመጡት ራሱ አላቅም እና ስለዚህ ፎቶ ልትናገሪ ነው እያለች ብዙ ጊዜ አስፈራራኝ ነበረ። ብዙ የዛች አመልክታለች ይጻፍልኛል፣ ቴክስት ምናምን በቃ አልቻልኩም። ግራ ሲገባኝ አብርሽ እንደወልኩለት ዩኒቨርሲቲ እያለሁ ራሱ ከትንሽ ጊዜ ቆይታ በኋላ እሱ ችላ እያለኝ ነው የመጣው። በቃ እኔ ነኝ ብዙ ጊዜ የምደውለው መጀመሪያ ቪዲዮ ኮል ምናምን እየደዋወልን እናወራለን። ቪዲዮ ኮል ሪከርድ አለኝ በዛ ሰዓት ማለት ዲስታንስ፣ የርቀት ፍቅር ውስጥ ያላችሁ ሰዎች ትረዱኝ። ያላችሁ ሁሉም ነገር ሪከርድ እያረኩኝ ደጋግም የነበረ ማየው እና እንደዛ እንደዚ አይነት ፋይሎች አሉኝ። በቃ እዚህ መጣሁኝ። እሱም እንደዛ እየቀነሰብኝ መጣ። ግራ ሲገባኝ ደወልኩለት። እዚህ መጥቼ ትንሽ ታመምኩ ተኛው። እቤትም ያው ዩኒቨርሲቲ ትቼ ታመም ያለው ብዬ ነው ትቼ መጣሁት። እቤትም ያለው ነገር ላይምሬ ሰላም አልሰጠኝም። ከበፊቱ ሰውነት ከበፊቱ ማንነቴ በጣም ከስቼ ምናምን የመጣሁት እናቴ በዚያ ምክንያት ሁሌ ነበረ የምታለቅ ሰው። ምን ሆነሻል ምናምን እያለች ትጠይቀኛለች እና አብርሽን ይህም ብቻ አይደለም የጎዳው፣ ቤተሰቤንም ጭምር ነው እናቴንም ጭምር ነው ያስለቀሳት። በዛ ሰዓት ደወልኩለት እዚህ ከመጣ በኋላ አዲስ አበባ ሄጅ አብርሽን አግኝቼዋለሁኝ በቅርቡ ማለት ነው። ሄጂ ምናልባት ተነጋግረን የምንፈታው ነገር ካለ ብዬ ነግሬው ነበረ። ግን ኮምፕሊት ተቀይሯል። እሱ በቃ ሌላ ሰው ነበር ሳገኙ። ጭራሽ ምንም ከምንም አልቆጠረኝ። ምን ሳወራው እኔ አላውቅም። ያ ሁሉ ፍቅር፣ ያ ሁሉ ያሳለፍነው ላይፍ እኔ በአንዴ እንዴት እንደዚህ ሊቀየር እንደቻለ ለእኔ ራሱ ግራ ነው የገባኝ። ዛሬ ምናልባት በቃ መጨረሻ ቆረጥኩኝ። የሰርግ ቪዲዮ አየሁኝ። ብዙ ሰዎች ደግሞ የሰርግ ቪዲዮ ይልኩልኛል። የሰርግ ፎቶ፣ የሩታና የአብርሽ ፎቶ እየላኩ አብርሽ እኮ አገባ ይሉኛል። ነጽ አብርሽ እኮ አገባ ምናምን ብለው እየላኩ እኔን ለማሳቀቅ የሚሞክሩ አይምሮዬን ሊጎዱ የሚሞክሩ ብዙ ሰዎች አሉ። በቃ እኔ ታመምኩኝ ያኔ ማለት ነው። ምንም ማድረግ አልቻልኩም። ምንም የማደርገው ነገር የለም። እሱን ማወራውት ምንም ፈታው ነገር የለም ነበረ። በቃ ሁሉንም ነገር ትቼ ቁጭ አልኩኝ። ታውኩት ሁሉንም ነገር። ግን በውስጥ እየደወላችሁ የምታስፈራሩን ሰዎች ልኑርበት በቃ። እኔ ሁሉንም ነገር ትቻለ። እኔ የተጎዳው ሰው ነኝ። ልቤ ደምቷል። ቁስል አለብኝ፣ እኔ ማለት ነው ያልታከምኩት ቁስል አለብኝ። ተወኝ ልኑርበት። በቃ ታምም ያለው እኔ ማለት ነው። ቀሱ የምታውቁት ጓደኞቹም ከኔ ራቁ። በቃ እኔ አልፈልግም፣ ከማንም ሰው ጋር አሁን ንክኪ አልፈልግም። ማንንም ሰው እንዳላምን ተደርጌ ነው የተሰበርኩትኝ። ምናልባት ባመንኩት ሰው ነው የተከዳሁት። ዋና ደሞ የጉዳይ ነገር ራሴ ፈቅጄ ሶስታችን ተቀምጠን አውርተን፣ በቃ ስራ ለአንተ የሚጠቅም ከሆነ እኔ አንተን አምናሃለሁ ምንም አይፈጠርም ብዬ ነበረ እንዲ ሰራ የፈቀድኩለት ከሩታ ጋር። ግን ራሴ ፈቅጄለት አውርተን ምን ብለን ሲቀየርብኝ፣ ግራ ገባኝ። የእውነት እኔ እንደዚህ እንደማወራው ቀላል አይደለም። ጣሪ ቢያየኝ ነው እንደው ሊያስተምረን ካልሆነ በስተቀር መች ድል ይሰጥ ለተሰበረ ልብ ከናታዘን አባት ጊዜያት ያሳለፍኩት በቃ ልኑርበት። አሁን ማንንም አልፈልግም። ከባንዱ ጋር ማውራት መነካካትም አልፈልግም። በቃ ገና ለገና ከዩኒቨርሲቲ መጣች ብለው የሚደወልኝ የዛቻ ስልክ የሚያስፈራሩኝ ሰዎች ምን ላርግ? በቃ ሁሉን ትችቆ ቤት ተቀምጫለሁ። ምንም የማመጣው ነገር የለም። ሰጠን የከቁስ ሊልቅ እየረበሸኝ ያሉ የእናንተ ነው። እየደወላችሁ የምታወሩኝ ሰዎች፣ በአቅራቢያ የሚያላችሁ የምታውቁ ሰዎች እየደወላችሁ የምታወሩኝ ሰዎች እናንተ ናችሁ እየረበሻችሁኝ ያላችሁት። በቃ እኔ ሁሉንም ነገር ትቻለሁ። ገና ለገና ልክ ከዲላ ስመጣ እየደወላችሁ በቃ ከቤት እንደ ብዙ ጊዜ ቤት አልወጣም ቤት ተኝቼ ነበረ የምውለው ይፈራለ። እኔ ፍቅሬንም ተነጥቄ ሁሉንም ነገርም አጥቼ ቤትም ተቀምጬ ነው ያለሁት። ምናልባት ሴት የሆናችሁ ትረዱኝ ይሆናል። እኔ ዛሬ የማንንም ህይወት ልበጠብጥ አይለው የመጣሁት እሱ ደስተኛ ሆኖ ሲኖር እኔ ደስ ይለኛል። እሱ የሚያስደስተው ከሆነ ያደረገው ነገር ለእሱ ሰላም የሚሰጠው ከሆነ በቃ እኔም እቀበለዋለሁኝ፣ ተቀብየዋለሁኝ። ምክንያቱም የእሱ ደስታ ያስደስተኛል እንጂ ሊያስከፋኝ አይደለም። ሊያስከፋኝ አይገባም። እሱ ደስ ሲለው ደስ ይለኛል። እሱ የመረጠው ነገር እኔን ቢጎዳኝም እኔ ተሰብሬ ቤት ብቀመጥም ግን እሱ ደስ ስላለ ደስ ይለኛል። ግን እናንተ እየደወላችሁ የምታስፈራሩኝ ህዝቦች፣ ልኑርበት፣ ተባካችሁ፣ ተወኝ። ጓደኞቹን ብትሆኑ በቃ ተወኝ፣ ልኑርበት፣ አትንኩኝ ነው ምላችሁ። ሌላ ምን ምለው ነገር የለኝ ህመ አትረብሹኝ እኔ ያው ማለት ያው ሊያሳልፍ ነው ታሪክ ያው ሊያሳልፍ ነው የፍቅር ጊዜ አይደለም ከአይምሬ ከስልኬ እንኳን ፎቶዎቹ እና ቪዲዮዎቹን ማጥፋት አልቻልኩኝም አትሊስት እስካሁን ድረስ እኔ ብዙ ፋይል ከሶስት መቶ እና ከአራት መቶ የበለጡ ፋይሎች አሉኝ ቪዲዮዎች አሉኝ እኔ ከአይምሬ አይደለም አብርሽን ቪዲዮዎቹን እንኳን ከስልኬ ማጥፋት አልቻልኩኝም በቃ እኔ ቁስሌ ላይ እንጨት ባሰዱብኝ ጥሩ ነው

አያችሁ ነገሩን። ሰላሜ ላንዳፍታ ያለ ያለሽ ለመኖር እንዴት ትችላለን? ዳግም ከተሰብ እኔ በቃ አሁን ምንም የምለው ነገር የለም። እኔ ይህንን መልእክት ለአብርሻ አድርሱልኝ። እንደገና የደወላችሁ እኔ የምታስፈራሩኝ ሰዎች አብርሽም የሚላካቸው ሰዎች ሊሆን ይችላል። ማንኛውም ሰዎች ብቻ የደወላችሁ እኔ ቤት እንድቀር ያረጋችሁኝ ሰዎች በቃ ተወኝ ነው ምለው።